በፍቅር ጥላ ስር የተሸሸገው ሞት፣ የሳራና የሚካኤል አሳዛኝ ታሪክ። ሳራና ሚካኤል ለመጀመሪያ ጊዜ የተገናኙት በዩኒቨርሲቲ ግቢ ውስጥ ነበርም። ሳራ አይናፋር፣ ነገር ግን በፈገግታዋ የሁሉንም ልብ የምታቀልጥ በዓላማ የተሞላች ወጣት ነበረች። ሚካኤል ደግሞ በንግግር ችሎታም በመልከ መልካምነቱና በጠንካራ ማንነቱ የብዙዎችን ሴቶች ቀልብ ይስብ ነበርም። ፍቅራቸው ሲጀመር በዙሪያቸው የነበሩ ጓደኞቻቸው ሁሉ ተመጣጣኝ ጥንዶች፣ ከአይን ያውጣችሁ ሲሉ ያደንቋቸው ነበርም። ሚካኤል ለሳራ ያለው ፍቅር ከልክ ያለፈ ነበርም። ከማንም ወንድ ጋር ስታወራ አይወድም፣ አለባበሷን ይቆጣጠራል፣ ከጓደኞቿ ጋር የምታሳልፈውን ጊዜ ይቀንሳል ይህንን ሁሉ ግን የሚያደርገው ስለምወድሽና ስለምሳሳልሽ ነው በሚል የፍቅር ቃላት ስለሚሸፍንላት ሳራ እንደ ጥልቅ ፍቅር እንጂ እንደ አደገኛ ቁጥጥር አትመለከተውም ነበርም። ቤተሰቦቿና የቅርብ ጓደኞቿ ስለ ሚካኤል ጠባይ ጥርጣሬ ቢገባቸውም፣ እሷ ግን በፍቅሩ አይነስውር ሆና ነበርም። እርሱ ለኔ የተፈጠረ ነው ትልነበርም። ዩኒቨርስቲ ትምህርታቸውን ሲጨርሱ ለመጋባትና የሚያምር ቤተሰብ ለመመስረት እቅድ አውጥተው ነበርም። አንድ ቀን ምሽት ሚካኤል ለሳራ ልዩ የሆነ አስገራሚ ስጦታ ወይም ሰርፕራይዝ እንዳዘጋጀላት ነገራት። አይኗን በጨርቅ አስሮ ወደማታውቀው ቦታ ይዟት ተጓዘም። ሳራ በጉጉትና በደስታ ልቧ ይመታ ጀመርም። መኪናው ከከተማ ወጣ ብሎ ራቅ ያለ ጫካ ውስጥ ሲቆም፣ ደረስን የኔ ፍቅር አላት። አይኗን ስትገልጥ ያየችው ነገር ግን ያሰበችውን የፍቅር ምሽት ሳይሆን ጭር ያለና አስፈሪ ጫካን ነበርም። የሚካኤል ፊት ገጽታ ተለውጦ፣ ያ የፍቅር ፈገግታው በጭካኔ ተተክቷል። ሳራ ግራ ተጋብታ ምንድነው የኔ ውድ ብላ ስትጠይቅ ሚካኤል ያለምንም ርኅራኄ ጥቃት ሰነዘረባት። ምክንያቱ ደግሞ ሳራ ከእርሱ ውጭ ሌላ ህይወትና ጓደኞች መኖሯን ሊቀበለው ባለመቻሉ ነበር። የኔ ብቻ ካልሆንሽ ማንም ልትሆኚ አትችይም የሚል እጅግ የተዛባ አስተሳሰብ ነበረው። እዛች አስፈሪ ምሽት፣ ያ እንደ ጣዖት የምታመልከው ፍቅረኛዋም በገንዛ እጁ አንገቷን አንቆ ገደላትም። ወንጀሉን ከፈጸመ በኋላ አስከሬኑን ማንም ሊያገኘው በማይችልበት ቦታ ቀብሮ ምንም እንዳልተፈጠረ ወደ ከተማ ተመለሰ። ነጋተው ሚካኤል የሳራን መጥፋት ለፖሊስና ለቤተሰቦቿ ያሳወቀው የመጀመሪያው ሰው ነበር። በእንባ እየታጠበ ልቡ የተሰበረ ፍቅረኛ መስሎ ተጫወተ። በየቀኑ ከቤተሰቦቿ ጋር ሆኖ ፍለጋ ላይ ይሳተፋል፣ ፖስተሮችን በየቦታው ይለጥፋል። ፖሊሶች ሲመረምሩት ትናንት ማታ ከተገናኘም በኋላ ወደ ቤቷ ሸኝቻ ነበርም ነበር ከዛ በኋላ ምን እንደተፈጠረ አላውቅም፣ በማለት የሐሰት ምስክርነት ቃሉን ሰጠ። ምንም አይነት አስከሬን ባለመገኘቱና ቀጥተኛ ማስረጃ ባለመኖሩ ፖሊስ ሚካኤልን ሊይዘው አልቻልም። ምርመራው ለአመታት ቢቀጥልም ምንም ፍንጭ ሳይገኝ መዝገቡ ያልተፈታ ተብሎ ተዘጋ። አመታት ነጎዱ። ሚካኤል ወደ ሌላ ከተማ ተዛውሮ አዲስ ህይወት ጀመረ። ሚስት አግብቶም ልጆች ወለደ። በህብረተሰቡ ውስጥ የተከበረና ጥሩ ባልና አባት መስሎ መኖር ጀመረ። በውስጡ ግን ያንን አሰቃቂ ሚስጥር ደብቆ ነበር። የሳራ ቤተሰቦች ግን ልጃቸው በህይወት መኖር አለመኖሯን ሳያውቁ በሐዘንና በጭንቀት ውስጥ ሆነው ይኖሩ ጀመር። ከ15 ዓመታት በኋላ አንድ አዲስና ወጣት መርማሪ፣ መርማሪ ዳዊት የቀዘቀዙ መዝገቦችን እንደገና መመርመር ጀመረም። የሳራ መዝገብ ግን ቀልቡን ሳበው። በሚካኤል የመጀመሪያ የምስክርነት ቃል ውስጥ አንዳንድ የማይጣጣሙ ነገሮችን አስተዋለም። የድጋሚ ምርመራው ቀጠለም። መርማሪ ዳዊት የድሮ ምስክሮችን በሙሉ እንደገና አነጋገራቸው። ጊዜ ብዙ ነገር ይለውጣል። በወቅቱ በፍርሃት ወይም በታማኝነት ዝም ያሉ የሳራ ጓደኞች የሚካኤልን አስገዳጅና ቀናተኛ ባህሪ በግልጽ መስክረው ገዳዩ እሱ ሳይሆን አይቀርም የሚል ጥርጣሬያቸውን አቀረቡ። ወቅቱ የሳራ መኪና ውስጥ ከተገኘ ትንሽ የጭቃ ናሙናና አንድ ያልታወቀ የፀጉር ዘለላ ተገኝቶ ነበር። በዘመኑ ቴክኖሎጂ ውስንነት ምርመራው በጊዜው አልተሳካም ነበርም። መርማሪ ዳዊት እነዚህን ናሙናዎች ወደ ዘመናዊ የፎረንሲክ ላብራቶሪ ላካቸው። የጭቃው ናሙና የሚካኤል አስከሬኗን ከቀበረበት ራቅ ያለ አካባቢ ካለው የአፈር አይነት ጋር በትክክል ተመሳሳይ ሆኖ ተገኘም። ፖሊሶች ሚካኤልን በስውር መከታተል ጀመሩ። ያለፈውን ጉዳይ እንደገና እያነሱ እንደሆነ ወሬ በመንዛት የስነ ልቦና ጫና ፈጠሩበት። ይህ ደግሞ ስህተት እንዲሰራ አደረገው። ከአንድ ወዳጁ ጋር ሲነጋገር የዛችን ልጅ ጉዳይ ደግሞ ማን ቀሰቀሰው? በማለት በድንገት ተናገረም። ይህ ንግግሩ በድብቅ ተቀድቶ ነበርም። ከሁሉም በላይ ወሳኙ ማስረጃ የመጣው ከፀጉሩ ዘለላ ነበርም። በዘመናዊ የዲኤንኤ ቴክኖሎጂ ሲመረመር ፀጉሩ የሚካኤል እንደሆነ በማያሻማ ሁኔታ ተረጋገጠም። ይህ ፀጉር ሳራ ከእርሱ ጋር ስትታገል ከራሱ ላይ የተነጨ መሆኑን አመላከተም። በእነዚህ ሁሉ ሳይንሳዊ ና ሰብአዊ ማስረጃዎች ፖሊስ ሚካኤልን ከ15 ዓመታት በኋላ በቁጥጥር ስር አዋለው። መጀመሪያ ላይ ሁሉንም ነገር ክዶ ነበርም። ነገር ግን የዲኤንኤ እና ሌሎች ማስረጃዎች ሲቀርቡለት ያ ሁሉ አመት የገነባው የውሸት ማንነቱ እንደ ካርቶን ቤት ፈራረሰም። በመጨረሻም ወንጀሉን በዝርዝር አመነም። በመጨረሻም ሚካኤል ወንጀሉን በዝርዝር አመነም። ፍርድ ቤቱ ባደረገው ክርክር ሚካኤል በሴራ በተደገፈ አሰቃቂ ግድያ ወንጀል ጥፋተኛ ሆኖ በመገኘቱ ምንም አይነት ምሕረት ሳይደረግለት በእድሜ ልክ እስራት እንዲቀጣ ተወሰነበትም።